ጥሩ ነው ስልጠናው። ያው ዶርም ም ተሰጥቶናል፣ መኝታ ቤት ተሰጥቶናል። ያው አሁን ደግሞ የፒኤስኤስ ስልጠና ወይም ደግሞ የስነ ልቦና ስልጠና እየወሰድኩ ኖኝ። ያው ከዛሬ ጀምረን ያው ስልጠናውን እየተከታተል እንገኛለን። ያው ከስልጠና በኋላው ያው ለሀገራችን ሰላም ይጠቅማል የሚል አስተሳሰብ ይዘን ከህብረተሰቡ ጋር ተቀላቅለን ያው ከማህበረሰባችን ጋር በሰላም ኑረን ያው ከጦርነቱ በፊት እንደነበረ ኖርማል ህይወታችንን እንመራለን ብዬ ገምታለሁ። የስነ ልቦና ትምህርት እየተሰጠን ነው። ይህ ትምህርት ደግሞ በጣም ቆንጆ ነው። እኛ ደግሞ ያው እኔ ደግሞ ከነበረ የጦርነቱ አስከፊ የሆነ አሁን ደግሞ ወደዚህ ወደ ተሃድሶ ስልጠና ገብተን አሁን ደግሞ እኔም ደግሞ ያው ለህዝቤና ለስድራዬን በጥሩ ሁኔታ እንዲመራ አብይ እቅዳለኝ። አሁን የሚሰጠን ያለው ስልጠና ግን በጣም ቆንጆ ነው። የነበረው ጦርነት ያው መጥፎ ነው። ያው ጦርነት ጥሩ አይደለም። ጦርነት አውዳመኝ ነው ያለፍ ነው። ጦርነት ጥሩ አልነበረም። አሁን ግን ከዛ ወጥተን አሁን ወደ ስልጠና ወደ ዲዲአር ከገባን በኋላ ግን ያው ጥሩ ነው። ከዛ ወጥተን ደግሞ ከህብረተሰቡ ጋር ተቀላቅለን ያው ባለን ሙያና ባለን አቅም ጥሩ እንሰራለን ብለን አስባለን። ስለዚህ የሳይኮሎጂ ትምህርት ነው የተማርና ያለን በጣም ጥሩ ነው የነበረው። በፊት የነበረው አውዳሚ ጦርነቱም፣ አሁን ጥሩ ስልጠና ነው የሚያካሄደው ያለን። አሁን ከዛ ወጥተን ወደ ህብረተሰቡ ተቃላቅ ተቀላቅ ባለብ አቅም ወይም ስራ መስራት እወዳለሁ ማለት ነው።